ሕክምና ምን ተባለ? በጣም ምንም በዚህ መርፌ ምንም አይደረግም ተባለ። ነርድ ነዋሉ ሞከሩ ሞከሩ። ክብርና ምስጋና እንደገና አዲስ ድራማ ጀመረች ምናምን የሚሉ በለ አሰት ብቻ ሰት ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ የመላክ ጥበቃ የእግዚአብሔር ቸርነት በእናንተ በቤታቸው በስላሴ ይሆንላችሁ። በስላሴ ስም በቅዱስ ገብርኤል ስም በናዘሬቱ በኢየሱስ ክርስቶስ ስም። ናዝሬቱ በኢየሱስ ክርስቶስ ስም። ክርስቶስ ወንድ ነው ሴት እንዴ? እናንተ ጉዶች ወንድ ነው ሴት ድገሙት፣ ድገሙት። ስለዚህ እናቱ ማናት? ማርያም አይደለች? ይሄን የሚያደርጉልን የሀገራችን ሀብታሞች፣ የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? የአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች፣ ሚሊዮነሮች ናቸው። እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር። የጭቅጭቁ ሁሉ አይኖረም። አሁን እኮ

የማይነጥፈው ደስታችን መድኃነ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክህት እርሱ ክርስቶስ ነው። ኦርቶዶክስ ሆነ ለሺ ሰው እንደው ሸር ማታረክ ሆነ ወላለት አምላክ እንደው እንደው ያባቶች እና አቡነ ጴጥሮስ አጽማቸው እሾ ሆኖ እንዳይወጋ ብራቾ። ክቡራትና ክቡራን የልባ አምላክ ሚዲያ ቤተሰቦች ስቦች ባለም ላይ ያላቸው ኦርቶዶክሳውያን ሰላም እግዚአብሔር በእያላችሁበት የዓለም ክፍል ሁሉ ይሁን። ዛሬም እንግዲህ እንደተለመደው ወደ እናንተ በዛሬው ዕለት አዳዲስ ነገሮች ይዘን መተናል። ደምረው ተደምረዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የነበሩ ወንድሞቻችን በዛሬው ዕለት ተጠምቀው የክርስቶስን ልጅነት አግኝተዋል። መምህር ተስፋዬ ከሞታፋፍ መትረፉ ተሰምቷል። እንዲሁም ደግሞ መምህር ግርማምና መምህር ተስፋዬ ድራማ ጀምረዋል እየተባለ ነው የሚገኘው ይህንን ሁሉ የምንመለከት ነው የሚሆነው ብፁዕ አቡነ በርናባስ የአህያ ስጋ ይበላል ብለው ከተናገሩ በኋላ ደግሞ በዛሬው ዕለት በፍኖተ ጽድቅ ሚዲያ ላይ ስለ ግልጀት ማውራታቸው ደግሞ እጅግ አነጋጋሪ ክስተቶች ተፈጥረዋል ማለት ነው። በአቡነ ገብርኤል አማካኝነት ቤተ ክርስቲያን በጫማ እየተጠቀጠቀች ትገኛለች። ይህ ደግሞ ለምዕመናን ፍራቻንና ቁጣን ቀስቅሷል። እንዲሁም በኦሮሚያ ክልል ከሰሞኑ በፍኖተ ጽድቅ ሚዲያና አሁን ቀደም ተደራጅተው በነበሩ ጳጳሳት ዙሪያ የዘር ጳጳሳትን ለመመስረት አሁንም ቅስቀሰው ጀምሯል። ጳጳሶች ተደራጅተው አዲስ ሪፎርም ለማድረግ እያደረጉ ነው የሚገኙት። እነዚህንና ሌሎችን ደግሞ ሰፋ አድርገን የምንመለከታቸው ነው የሚሆነው። የተከበራችሁ የሚዲያችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮው እንግዲህ እንደነገርኳችሁ ነው እይታ የታየልን አይደለም፣ ሼር አድርጉት፣ ላይክ አድርጉት ለብዙዎች እንዲደርስ ማለት ነው። ወደ መጀመሪያው ቪዲዮ ስወስዳችሁ ደምረው ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተጠምቆ በዛሬው ዕለት ልጅነትን አግኝቷል። ይህ ደግሞ ሲመጡ ደስ ይለናል፣ ሲሄዱ ደግሞ ይከፋናል፣ እንደ ሰው ሰውነታችን፣ እንደ ኦርቶዶክስነታችን። ነገር ግን ኦርቶዶክስ የሚቀርባት ነገር የለም። አሁንም ይሄዱት ይመጣሉ፣ ብዙዎችም ይመለሳሉ። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ የመላክ ጥበቃ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ አመት፣ ሁለቴ ነው ብላችሁ። ቀጣይ አመት የተዋህዶ ጊዜ ነው፣ የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። ሁለቴ ነው ሁላችን ከስ ቤተክርስቲያን ስንወጣ አስተምርቷን ሳናቅ ከዛ መንከራተት ደግሞ እቅፍ ድቅፍ አድርጋ እጥብ አድርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ዶ አማኝናት አባቴም እንደዚሁ። እናቴ ለእኔ በጣም የምትጸር የምትጮ በብዙ አቅጣጫ ስለእኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣች። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው እውነት ወደሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሀይማኖት ልቀይር አልመጣሁም። እግዚአብሔር በሌና በወንድሞችን ወደዚህ ይቀላቀሏቸዋል ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እንግዲህ እንደሰማችሁት ነው። ብዙዎች የጠፉ አሉ። ትምህርቷን እያወቁ ሳያውቁም ደግሞ ከች ቤተክርስቲያን የወጡ አሉ። ለጥቅም ለንግድ፣ ለገንዘብ የወጡ አሉ። ይህ ደግሞ እየቆዩ ሲረዱት አሁንም ወደ ቤታችን የሚመጡ ነው የሚሆኑት። በእውነቱ እውነትና ጽድቅ የሚነገርባት እንደአሁኑ ነጋዴ ያልበዛባት አጭበርባሪ ያልበዛባት ንጽሕት እና ርትዕት ቅድስት ቤተ ክርስቲያን እንደሆነች ዓለም የሚያውቀው ነው። ግና ዓለም ወደች ቤተ ክርስቲያን ይጎርፋል። ወንድማችን እንግዲህ እንኳን በሰላም መጣህ ብለናል፣ እኛም ተቀብለናል። ወደ ቀጣይ ቪዲዮ ወስዳችሁ መምህር ግርማ መምህር ተስፋዬን እንግዲህ በሆሳና ዕለት መታመሙ የሚታወቅ ነው። በዚህ ዕለት ደግሞ እንግዲህ ወንድማችን በደረሰበት የአጋንንት መጣል አሁን ላይ ተጠምቆ ተመልሷል ከሞት አፋፍ ተመልሷል ማለት ነው። በዚህ ደግሞ አዲስ ድራማ ከመምህር ግርማ ጋር ጀመሩ የሚል ትችት ገጥሟቸዋል። እስኪ ይህንን መጀመሪያ ላሳያችሁ። ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉማ በዚህ በ2017 ብቻ ሰባት ደብተራን ያሳሰቡት። ምክንያቱም የሚያደረጉት ነገር በጣም ከባድ እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሙ የተመሰገነ ይሁን። ማዳኑ አይተዋልና ይገባዋል ይገባዋል፣ ክብርና ምስጋና። እግዚአብሔር ይቀስስ በሕክምና ምን ተባለ? በቃ ምንም፣ በዚህ መርፌ ምንም ምን አይደረግም ተባለ። ነርቭ ነው አሉ። ሞከሩ ሞከሩ፣ አላገኙንም። አይትገኝም እኛ በፖሊስ አንያዝ፣ አንገኝ። ማንም አያቀንም። የሚያቀንም ምኑ ነው የሚያቀን እንግዲህ ወንድማችን በገጠመው የአጋንንት ስራ ብዙዎችን ሲያጋልጥ የነበረ ወንድማችን ነው፣ መምህር ተስፋዬ እና ብፁዕ አባቶቻችን አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ብዙ ሰቆቃ፣ ግፍ እየደረሰባቸው ደግሞ እንዲሁ አጋንንትን እያጋለጡ የሚገኙ አባቶች አሉና ከማህበረ ቅዱሳን እንኳን ሳይቀር ብዙ ትችት እየደረሰባቸው ያሉ አባቶች አሉ። ቤተ ክርስቲያን እየገነቡ አድባራትን፣ ትምህርት ቤቶችን፣ የተለያዩ ተቋማትን በመገንባት የሚታወቁ አባቶች አሉና፣ ይህ በዚህ ሆኖ ቀጥሎ እንዳለ ግን፣ ገንዘብ እንኳን ለቤተ ክርስቲያን ገቢ የማያደርጉ መቶ ምናምን ሺህ ብር የሚከፈላቸው ከጳጳሳት እንዲሁም ከቀሳ ውስጥ ሳይቀር እንኳና ለቤተ ክርስቲያን ምንም አይነት አስተዋጽኦ የማያደርጉ አባቶች እነዚህን አባቶች እንደ ስሬንጅ እየወጉ ቤተክርስቲያናችንን የሚያቆሽሹ አሉና እንደዚህ አይነት ፈውስ የሚገኝበትን አባት እንደ ጴጥሮስና ጳውሎስ ብዙ አባቶቻችን ተጋድሎ እንዳደረጉት ሁሉ እነዚህም አባቶች በተሰጣቸው ጸጋ እያገለገሉ ነው የሚገኙት። ወንድማችንም እንግዲህ ከያዘው ሰባት አጋንንት ነፃ ወጥቷል ማለት ነው። ወንድማችን እንኳን እግዚአብሔር አተረፈህ። የእግዚአብሔር ጸጋና በረከቱ ደግሞ በወንድማችን ላይ አድሮ አሁንም ስራውን ይቀጥላል ማለት ነው። ወደ ቀጣዩ ቪዲዮ ስወስዳችሁ ደግሞ የአህያ ስጋ ይበላል ብለው ከተናገሩ በኋላ አሁን ደግሞ ከሰሞኑ በተፈጠረው የፍኖተ ጽድቅ ሚዲያ በድንግል ማርያም አማካኝነት ብዙ ጳጳሳቶች ቅሬታ እንደቀረበባቸው የሚታወቅ ነው። ብፁዕ አቡነ ባርናባስ ደግሞ በዚህ ጉዳይ ደግሞ ሲታሙ ነበረ አሁንም ስለ ግል ጀትና ስለ ሀብት የሚያወሩ ስለ ዳቦ ማለት የሚያወሩ ምን እንደሚሉ ላሰማችሁ። እስኪ ማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንም የሚጠቅመው ዲያብሎስን ከሚያስደስት በቀር እና ይህ ሰውዬ አላውቅም። የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነው። እና በጣም ጽድቅን የተራበ ሰው ነው ለእኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም፣ ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት ነው። እንኳን እነሱ ልጆቻቸው አይሄዱም። ይሄን ሁሉ የሚሰራው ለምሳሌ 56 ሚሊዮን አስራት ነው ማለት ነው። ይሄን የሚያደርጉልን የሀገራችን ሀብታሞች የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መቶ ነው? ከአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች፣ ሚሊዮነሮች ናቸው እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር። ይሄ ጭቅጭቁ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚል እኮ የዳቦ ጥረትም ይመስለኛል። አንዱ የዳቦ ጥረትና የመንፈሳዊ አቅም ማነስ ይመስለኛል። እና የዳቦ ማነስ አንድ ጳጳስ የተባለ አባት ስለ ገንዘብ ጭራሽ ማውራት ማሰብም በህል ነው ሊመላለስም ከሆነ የሚቀርና ስለ ጀት ማውራት አይጠበቅበትም። የእሳቸው እጀት እግዚአብሔር ነው። የእሳቸው ገንዘብ እግዚአብሔር ነው። ጳጳስ ተብለው ስለ ገንዘብ ማውራት እጅግ ከባድ ነው። ለሁለት ጌታ መገዛት አይቻልም ብሏል እኮ ጌታ ኢየሱስ ክርስቶስ በወንጌሉ። አንድም እግዚአብሔርን ማመን ነው፣ አንድም ገንዘብን ደግሞ ማምለክ ነው። መርጦ መሄድ ነው። እንደዚህ አይነት ያሉ አባቶች ናቸው እንግዲህ ከቤተ ክርስቲያን ቀርበው ትንሽ ህዝቡን ግራ እያጋቡት ያሉና እንደዚህ አይነት አባቶች አሁንም ምክርና የእግዚአብሔር ጸጋ ካልበዛባቸው ትንሽ ያስቸግራሉ። ወደ ቀጣይ ቪዲዮ ስወስዳችሁ በብፁ አቡነ ገብርኤል አማካኝነት በአምቦ ምድር መንቀሳቀሳቸው የሚታወቅ ነው። ነገር ግን ደግሞ በሳቸው አማካኝነት ቅድስት ቤተ ክርስቲያን መቅደሷ እንቁንቁ የሚሸተው ቅዱሳን አባቶች ጽላቱ እግዚአብሔር በሚገኝበት ቤተክርስቲያን ውስጥ እስከ ነጫማቸው ገብተው እየጠቀጠቁት እና ድፍረታቸውን በይፋ ያጋለጡበት ቪዲዮ ወጥቷል። ይህ ደግሞ ምን አይነት አስተሳሰብ ነው እየተሰራ ያለ? ቤተክርስቲያን ወዴት እየሄደች ነው? በእውነቱ ምንድን ነው እየተሰራ ያለ ሲል አሳያችሁ። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ። ኦርቶዶክሳ ይሄው ነው። ከነጫማ ቤተመቅደስ ገብቶ ምንድር ሲያደርጉ እንደነበር ተመልከቱ። ታቦት ከኋላ አለ። ቤቱ ቤተ ክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተ ክርስቲያን ሚገባ? የትኛው አባት ነው ቤትኛው ሕሊና ነው ከነጫማ ቤተ መቅደስ ሚገባ? ትክክለኛ ታድሶ ትክክለኛ መናፍቅ ናቸው። ኦርቶዶክስ አይደለም በታሪክ ማለት ነው። ለሁሉ ማድረሱልን ይታወቅ። ለሁሉ ማድረሱ በዚህ ልክ ነው። እንግዲህ አባቶች አባት መስለው ቆብ ለብሰው ቤተ ክርስቲያንን እያዋረዱ ነው ያሉት። አባቶች ጥሪ ያደርጋቸው እነዚህን አባቶች አውግዙ። እንደኛ ምዕመናን በጣም ተከፍቶ ነው ያለው። እናንተ አባት እስከሆናችሁ ድረስ የመቻል አቅሙ ይኖራችኋል፣ ግን እስከ መቼ ድረስ ነው ከቤተ ክርስቲያን በላይ የሚሆኑት እነዚህ ሰዎች? ቤተ ክርስቲያን ስትኖር አይደለ እናንተ ስም የምትከበሩት? አባትነታችሁ እኮ የሚታወቀው ቤተ ክርስቲያን ስትኖር ነው። ቤተ ክርስቲያን ከሌለች እኮ ነገ እናንተ የምታወቃችሁ ይቀራል። የእናንተ ክብር ከፍ የሚለውም ቤተ ክርስቲያን ከእናንተ በላይ ከፍ ብላ ስትገኝ ነው እና አሁንም ይህ ዘረኝነት ቤተ ክርስቲያንን በዘረኝነት ጠልፎ ወደ ያልተገባ ወንጀል መክተት ቢቀር የሚል ሀሳብን ያለኝ። አሁንም ጳጳሳት ደግሞ በኦሮሚያ ክልል የዛሬ ዓመት የዛሬ ሁለት ዓመት ሲደረግ የነበረው አሁንም ሊደገም ነው። በኦሮሚያ ክልል ተሰባስበው ጳጳሳቶቹ በአዲስ ሪፎርም ሊያደርጉ ነው። የዛሬ ዓመት ሲነጋገሩት የነበሩትን ንግግር ላሰማችሁ። ሞኮታ ሌላ ከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሯን ጥሰው ለመምራት የሚፈልጉ በፍጹም ሳህለ ማርያም ቶላ ተብሎ ተጠርቶ ከዚህ ውጭ ኦሮሞ አለ እንዲህ። ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ተወልዶ ያደገ ንጹሕ ኦሮሞ የሆነ ሰው ሲኖዶሱ መርጦ ለሕዝቡ ሰጥቷል። ሕዝቡን አክብሮ ስለዚህ ኦሮሚያ የተከበረ ሕዝብ ነው የተከበረ አባት ልከንለታል ተቀብሎ በዚህ ሰዓት የሚያዋጣን ክርስቶስ ብቻ። ሚካኤል ተጨምሮ ነው ኢየሱስ ያዳነው ነው። ጊዮርጊስ ተጨምሮ ጊዮርጊስን ያዳ ነው ኢየሱስ ጊዮርጊስ ጊዮርጊስ ለመሆን ኢየሱስ ያስፈልገ። አለዚያ ጊዮርጊስን ሰማይ ሰማየት ብለን ማክበር አንችልም። ጊዮርጊስ ያን ክራ ሁሉ የተቀበለው ስለ ክርስቶስ። አቡነ ተክለ ሃይማኖት ከሸዋ ቡልጋ ጀምሮ እስከዚህ የሰበኩት ክርስቶስን። እውነት፣ ውሸት ያን የአይን የጽድቅ ዋጋ የከፈሉ ስለማን ሲሉ ነው? አልከፈለም። ክርስቶስ ክርስቶስ እዳ የለበት በማንም ላይ እዳ የለበት። ከኔ ጋር ናቸው አይደል የጸርቃለን የጽርቃቸውን ዋጋ የሚሰጡር ሰው የጽርቃቸው ማየተምና የህይወታቸው አለኝታ ክርስቶስ እግዚአብሔር በሰራ ላይ ነው። ሪቫይቫሉን አስነስቶ ትልቅን ስራ እየሠራ እንደሆነ ይታያያል። እናም እስኪ ጸልዩ ወደ ታላቁ የወንጌል ተልዕኳችሁ ኢየሱስ ክርስቶስ እንዲታወቅ ነው። ኢየሱስ ክርስቶስ ለሁሉ እንዲበራ ነው። እግዚአብሔርም ዓላማ ሚስጥሩ ሲገለጽ በኤፌሰው መልእክት አዋረ ቅዱስ ጳውሎስ ምዕራፍ አንድ ቁጥር ስምንት ላይ እግዚአብሔር ሚስጥሩ ሚስጥሩ አላማው ዓለምን ሁሉ በክርስቶስ ኢየሱስ በልጁ መጠቅለል ነው። ኢየሱስን እንሰብካለን። ኢየሱስን እናወራለን። እንግዲህ አባቶችም ሲሉትን የሰማችሁት ነው። በዚህ ልክ ነው ኦሮሚያ፣ አማራ፣ ትግራይ፣ ጋምቤላ ብለው ለእያንዳንዱ በዚህ ልክ መከፋፈል ዝቅጠት ነው። እዛ በመቀጠል ደግሞ ሲያስተምር የነበረው አባት ቀይ ግምጃ አድርገው ሲያስተምሩ የነበሩት አባት ጻድቃን ሰማዕታት የእነሱ ክብር የሚኖረው የኢየሱስ ክርስቶስ ክብር ሲኖር ነው ብለው ከተናገረ በኋላ፣ ይህ የምትመለከቱት ወጣት ደግሞ እኛም የምንፈልገው ኢየሱስ ክርስቶስ ከፍሎ እንዲታይ ነው ነው ያለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ ኢየሱስ ክርስቶስ ማንን ታመልካለች? ቅዳሴው የማን ነው? ሰዓታቱ የማን ነው? ሀያ አራት ሰዓት ሀሌሉያ እያለች ስታመሰግነው የምትውለው ማንን ነው? ኢየሱስ ክርስቶስ አይደለም? እናንተ የራሳችሁን ጸጋ አንጸባርቃችሁ ስታሳዩ ሰማዕታት እንዴት ከእናንተ አይበልጡም? እናንተ እግዚአብሔር ያድናል ብላችሁ፣ የአዎ ያድናል ስትባሉ ኢየሱስ ክርስቶስ አማራጭ ነው ብላችሁ የምትናገሩ ሰዎች እኮ ናቸው። ከሰዎች ይልቅ ሰማታት ሰማያትነታቸውን አንገታቸውን ሰጥተው ከፍ ያሉት አይበልጡም ከእናንተ ፓስተሮች? እናንተ እግዚአብሔር እናውቀዋለን ከምትሉ ሰማያት አይበልጡም? ጻድቃን አይበልጡም? እኛ ኢየሱስ ክርስቶስን አምላካችን ነው ብለን ነው የምናመልከው ዳዊቱን የምንደግመው መጽሐፍ ቅዱሱን የሚነበበው ሁሉ ነገር የሚደረገው ጌታችን ኢየሱስ ክርስቶስን ነው። ስለዚህ አሁንም ኢየሱስ ክርስቶስን እኛ ከፍ እናደርጋለን። እናንተ ግን ከፍ ያደርጋችሁ መስሏችኋል። ሚዛኑ ግን የተለያየ ነው ማለት ነው። ወደ ቀጣዩ ቪዲዮ ስወስዳችሁም ከቶስ ወንድ ነው ሴት እንዴ? እናንተ ጉዶች፣ ወንድ ነው ሴት? ድገሙት፣ ድገሙት። ስለዚህ እናቱማ ናት። ማርያም አይደለችም ማርያም፣ እናንተ ሰፈር ያለችው ናት። ድንግል ማርያም ነው የሚባለው፣ እንደው መብርሃን ድንግል ማርያም ነው የሚባለው እንጂ እኔ እንኳን በአቅሜ እንደው መጋቢያ ድስ ካልተባልኩ ይከፋኛል። ይገርማችሁ ምንም እኮ የደከምኩበት ነገር የለም። ያለማንጠል ጣይ አይጠራም። ነውር ነው ይሄ። ዘላንነት ይባላል ድፍረት ነው። እውነቱን ለማን ጳውሎስ አይባልም ቅዱስ ጳውሎስ ነው ይባላል። ነዷል፣ ታርዷል፣ ተገፏል፣ ተገርፏል፣ ተርቧል፣ ተጠምቷል ሲያንሰው ነው። ሌላም ነገር እንደው እሱ እንደተናገረው ሲያንሰው ነው። ለድንግል ማርያም መቤታችን አንዳንድ ሰው አንዳንድ ሰዎች የሚጽፉ ሰዎች አነባለሁ አንዳንድ ጊዜ እንደው በቤተ ክርስቲያን እንዲህ የመቤታችን ምስጋና በዝቷል የሚሉ ያልበላቸውን የሚያኩሱ ሰዎች አሉ። ይገርማቸዋል ግርም ነው የሚለው እኮ። ኢየሱስ ክርስቶስ ወንድ ነው ሴት ነው ተብሎ ሰው ሲጠይቅ እንደዚህ የሚሸማቀቅ ቤተክርስቲያን የሆነ ፍራቻ የሚፈጥርበት ትውልድ የተፈጠረ ነው እና በእውነቱ እመቤታችን ከምስጋናም ምስጋና ሲያንሳት ነው። ብፁዓን አባቶች፣ ጻድቃን አባቶች እነ ቅዱስ ፍሬም እንደተናገሩት ከሆነ ስለ ቅድስተ ቅዱሳን ስለ ድንግል ማርያም መላኩም እንዳበሰራት ሲያንሳትን ብርሃንን የገለጸች ዓለምን የፈጠረውን አምላክ በማሕፀኗ ማሳደር ምን ያህል ብፅዕነት ነው። የሰው ልጅ እንዴት አንድ ሰው ማድረግ የማይችለውን ነገር እያወቀን ሰውን እንዴት ጀጅ ያደርጋል? ይህ በእውነቱ ከሰው ሰውነት የወጣ ነውና ስለ ቅድስተ ቅዱሳን ስለ ድንግል ማርያም እኛ አመስግነንም ተናግረንም የእሷን ክብር ልንገልጸው አንችልም። እንዲሁ እጹብ ድንቅ ብለን እናልፈዋለን። በዛሬው ዕለት እንግዲህ ሚያዝያ 27 ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኒዓለም ያለ መድኃኒት ኢየሱስ ክርስቶስ ነውና አባታችን አባ ገብረ ኪዳን ስለ መድኃኒዓለም ኢየሱስ ክርስቶስ አጠር ያለች ስብከት ይዤላችሁ መጥቻለሁና እሳቸውን ለሰማችሁና እንጨርሳለን። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎሪዎስ እንደተናገር፣ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ነጥቀና? ሁሉ ይወሰዳል፣ እማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ፣ እላችኋለሁ በማን ደስ ይበላችኋለ፣ ደግም የላችኋለሁ በክርስቶስ ትበስ ይበላችሁ አሜን። ደስ ይበለን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ለኢትዮጵያ ሰላሟን፣ ለሀገራችን ደግሞ ለኢትዮጵያ ዳሯን እሳት መሀሏን ደግሞ ወይን አድርጎ፣ ለሀገራችን ጳጳሳት ሁሉ ሰላምን የሚለምኑ አንድነትን የሚሰጉ ለቤተ ክርስቲያን ፍቅርን፣ ሰላሙን ለምዕመናን ደግሞ ብርታቱን የሚሰጥበት ዘመን ያምጣልን። ለዛሬው ያዘጋጀንላችሁ ፕሮግራሞች ቪዲዮዎች ምልክቶች እነዚህን መስሎ ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘን። ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉት። መልካም ጊዜን ተመኘን። ሰላም።